ብስሚላህ አራህማን ራሒም። በትምህርት ሶስት የምንመለከታቸው የመጨረሻ ፊደላቶች የአረብኛም የአረብኛ ቋንቋም የመጨረሻ ፊደላት በመባል የሚታወቁት እነዚህ ስክሪን ላይ የምትመለከቷቸው አምስት ፊደላቶች ናቸው። እንሻ አላህ እነዚህ አምስት ፊደላቶችና ከዚህ በፊት ያሉትን ፊደላቶች ሙሉ በሙሉ ከነቅርጻቸው እና ከነስያሜያቸው ወይም ከናጠራራቸው መያዝ ከቻላችሁ የአረብኛ ሙሉ ፊደላቶችን ማወቅ ይችላችኋል ማለት ነው። በስተቀኝ ካለው እንጀምራለን። በስተቀኝ የምትመለከቱት ፊደል ሚም በመባል ይታወቃል። ከኔ ጋር ባችሁ በሉ ሚም፣ ሚም፣ ሚም። ከእሱ በመቀጠል ሁለተኛ ላይ የሚገኘው ከላይ አንድ ነጥብ ያለው ፊደል ከላይ አንድ ነጥብ ያለው ኑን፣ ኑን

ሚም ኑን ዋው ሚም ኑን ዋው ሚም ኑን ዋው። ጥሩ ክብ ቅርጽ ያላት አራተኛ ላይ የምታገኟት ፊደል ሀ። ከኔ ጋር አብራችሁ በሉ፣ የእኔን ድምፅ ለማስመሰል ሞክሩ። ሀ ሀ ዋው ሀ ዋው ሀ ዋው ሀ መጨረሻ ላይ የምናገኘው ከታች ሁለት ነጥብ ያለው ፊደል ማን ይታወቃል። የአረብኛ ሆያቶችም የመጨረሻ ፊደል ነው። አብራችሁ በሉከኒ ጋር ሁሉንም የምንጠቅማቸው ይሆናል። ሚም ኑን ዋው፣ ሃያ ሚም፣ ኑን ዋው፣ ሃያ ያ። አይኖቻችሁን ጨፍኑ። እናንተ በአእምሯችሁ ላይ ፊደላቶቹን ለመጻፍ ትሞክራላችሁ፣ እኔ ደግሞ ፊደላቶቹን ወይም ሆሄያቶቹንም እጣራላችሁ ይሆናል።

ግንዛቤ ይኑራችሁ ስለ ፊደላቶቹ ብዬ ተስፋ አደርጋለሁኝ። አሁን ኢንሻአላህ ቀለል ያለ ፈተና የምንወስድ ይሆናል። በስተቀኝ በኩል ከላይ የምንመለከተው ፊደል ማን ነው? በስተቀኝ በኩል ከላይ የምንመለከተው ሚም፣ ሚም። ጥሩ። በስተቀኝ በኩል ከታች የምንመለከተው ፊደል ማን ነው? ከታች ሁለት ነጥቦች አሉት። ትክክል ትመልሱ ታላችሁ ብዬ ተስፋ አደርጋለሁ። ያ ያ። መሀል ላይ የምናገኛት ክቧ ፊደል ማን ነች? ሀ ሀ። በስተግራ በኩል ከላይ የምናገኘው ፊደል ማን ነው? የኮማ አይነት ቅርጽ አለው። ዋው ዋው። በመጨረሻም ከታች የምናገኘው በስተግራ በኩል ከታች የምናገኘው ከላይ አንድ ነጥብ ያለው ፊደል ማን ነው? ኑን። ኢንሻአላህ እነዚህ ፊደላቶችን በደንብ ደጋግሟቸው፣ በደንብ አጥሟቸው፣ የንባብ ትልቅ መሰረት ናቸውና እነሱ ላይ ትኩረት አድርጋችሁ ቅርጻቸውን ከነስያሜያቸው ምን እንደሚመስል ማጥናታችሁን አትዘንጉ። ወሰለላሁ ዓላ ነቢይና ሙሐመድ ወዓላ አሊሂ ወሰሕቢሂ ወሰለም።